ኩላሊት በታመመ ጊዜ ደማነስ ይኖራል። በአብዛኛው በልጆች ላይ የሚታየው የኩላሊት ህመም በዘር የሚተላለፈው አይነት ነው። ከ90 ፐርሰንት በላይ መስራት ሲያቆም ኩላሊት ደከመ እንላለን። ከጡት ካንሰር እና ከፕሮስቴት ካንሰር በበለጠ ገዳይ ሆኖ የኩላሊት ህመም ተመዝግቦ ነው ያለው። ሰላም ጤና ይስጥልኝ። የጋዜጣ ፕላስ ተከታታዮቻችን ሳምንታዊ የጤናው ልብ ይበሉ ዝግጅታችን ተጀምሯል። የዛሬው የጤናው ልብ ይበሉ ዝግጅታችን ትኩረቱን የሚያደርገው በኩላሊት ህመም ላይ ሲሆን በዚህ ዙሪያ ላይ ሙያዊ ማብራሪያ የሚሰጡ እንግዳ ጋብዘንላችኋል። እንግዳችን እራሶትን በማስተዋወቅ እንጀምር። እሺ፣ ስሜ ዶክተር ተፈሪ ጋለው ይባላል። የውስጥ ደዌ ስፔሻሊስት ሐኪም ነኝ። የምሰራውም በኢትዮስካንዲክ የውስጥ ደዌ ስፔሻሊቲ ክሊኒክ ነው። መልካም እንግዲህ በመግቢያ ላይ እንደተናገርኩ ዛሬ ትኩረት የምናደርገው አጠቃላይ የኩላሊት ህመም ላይ ሲሆን የኩላሊት ህክምና፣ የኩላሊት በሽታ አይነቶች ምንድን ናቸው፣ መንስኤው ምንድን ነው፣ እንዴት ነው መከላከል የሚቻለው በሚሉት ጉዳዮች ላይ ሲሆን እንደው ለመነሻ ያህል እንደሆነ የኩላሊት ምንድን ነው? አጠቃላይ ደግሞ ህመሙም የተለያዩ አይነቶች ይኖሩታል። ና እሱን ከሱ እንነሳስኪ እንግዲህ ለመግለጽ ያክል የኩላሊት ህመም የሚባለው ኩላሊት የተለመደ ተግባሩን እንዳያከናውን መሰናክል የሚሆኑ ችግሮች በሚፈጠሩበት ጊዜ ኩላሊት ታመመ እንላለን። የዘወትር የኩላሊት ተግባሩም ደምን ማጣራት፣ አንዳንድ ለጤና አስጊ የሆኑ ንጥረ ነገሮችን ከሰውነታችን ማስወገድ፣ ቀይ ደም ሴል እንዲመረት ማድረግ፣ የአጥንታችን ደህንነት መጠበቅ፣ የደም ግፊታችንን መቆጣጠር ሰውነታችን ውስጥ ያለውን ፈሳሽና ሌሎች ኤሌክትሮላይት የምንላቸው ንጥረ ነገሮችን ሚዛናቸውን እንዲጠብቁ ማድረግ ነው ስራው። እና እነዚህ ነገሮች ሲስተጓጎሉ ኩላሊት ታመመ እንላለን። ኩላሊት ታመመ ስንል ከዘጠና ፐርሰንት በላይ ከዘጠና በመቶ በላይ እነዚህ አገልግሎቶቹ ሲቋረጡ ነው ታመመ የሚባለው። ሁለት አይነት የኩላሊት ህመሞች አሉ። አንደኛው አኪዩት የምንለው ፈጣን ፈጣን የሆነ የኩላሊት ተግባር መስተጓጎል፣ ሁለተኛው ደግሞ ክሮኒክ የምንለው ቀስ ብሎ ጊዜ ወስዶ የኩላሊት ተግባሮች የሚስተጓጎሉበት ሁኔታ ነው። የመጀመሪያው ይሄ አኪዩት ያልነው የኩላሊት ህመም በእንግሊዝኛው ሪቨርሰብል እንለዋለን። ጥሩ ህክምና ካገኘ ማስተካከያዎች ከተደረጉ ሊመለስ የሚችል ሊስተካከል የሚችል የኩላሊት ተግባር መስተጓጎል ነው። ክሮኒክ ያልነው ደግሞ በአብዛኛው ያ አኪዩት የተባለውን ድንገተኛ የኩላሊት ተግባር መስተጓጎልን አልፎ ከሶስት ወር በላይ ሲቆይ ኩላሊት በጣም ተጎድቶ የሚመጣው ነው በአብዛኛው የማይስተካከል ነው ማይስተካከል እና ኩላሊት ደከመ የምንለው ደረጃ ላይ የሚደርስ የኩላሊት ህመም አይነት ነው መልካም እንግዲህ አንድ ሰው በኩላሊት መታመሙን የሚያውቀው በምንድን ነው? ህመሙ ምን ደረጃ ላይ ሲደረስ ነው የሚታወቀው? ሁለት አይነት ነው። አንደኛው ምልክቶቹን በማየት ነው። በእነዛ ምልክቶች አማካኝነት ደግሞ ወደ ሕክምና ጣቢያ ሲመጣ በሚሰሩለት በሚደረጉለት ምርመራ ነው። ምልክቶቹም አንደኛው ከራሱ ከኩላሊት ተግባራት ጋር በመስተጓጉሉ ምክንያት የሚመጡ ምልክቶች ናቸው። ለምሳሌ ቅድም እንዳልኩት በሰውነታችን ውስጥ ያለውን ፈሳሽ ሚዛኑን መጠበቅ ባለመቻሉ ኩላሊት ሰውነታችን ላይ የተለያዩ ቦታ ላይ እብጠት ይታያል። በተለይም በእግር በቁርጭምጭሚት እና በአይን ዙሪያ እብጠት ይኖራል። ለምሳሌ የደም ግፊትን ይቆጣጠራል ብለናል። ኩላሊት በታመመ ጊዜ የደም ግፊት ወደ ላይ ሊጨምር ይችላል። ቀይ የደም ሴል እንዲሰራ በተለይ ባነሰ ጊዜ የሚቆጣጠረው ኩላሊት ነው። ሪትሮፖይቲን የሚባል ሆርሞን አለ። እሱም በመስራት ነው። ኩላሊት በታመመ ጊዜ ደም ማነስ ይኖራል። የአጥንቶች ስስ መሆን፣ አጥንት ማመም፣ መሰበር ሁሉ ይኖራል። ጡንቻዎች ማመም፣ ቆዳ መገርጣት ይኖራል። እነዚህ ምልክቶች ሲያዩ ወደ ጤና ተቋም ይመጡና በሚሰራላቸው የላብራቶሪ እና የኢሜጂንግ ምርመራ ኩላሊት እንደታመመ ይደረስበታል ማለት ነው። መልካም። አጠቃላይ እንግዲህ የኩላሊት ህመም መንስኤዎች ምንድን ናቸው? በተለይ ደግሞ ማህበረሰቡን በፆታ በእድሜ በመኖሪያ አካባቢም ሊሆን ይችላል እንዲሁም ደግሞ በዘርሃረግም ጭምር የበሽታው የመተላለፍ እድል ካለው እሱን ቢያብራሩ። ጠቅለል አርገን ለማየት ያህል ወደ ዝርዝሩ ከገባን የኩላሊት ህመም ምክንያቶቹ ወደ ዝርዝሩ ከገባን እድሜውን ለመለየስ ስለሚከብድ አጠቃላይ ነገር ሁሉ ልንገርሽ። በአብዛኛው በልጆች ላይ የሚታየው የኩላሊት ህመም በዘር የሚተላለፈው አይነት ነው። ከዛ በኋላ ያንግ ኤጅ ላይ ትንሽ እድሜያቸው ከፍ ሲል በጉርምስና ወቅት የሚታየው የአውቶሚውን ህመም የምንላቸው የራሳችን የሰውነታችን የመከላከያ ዘዴ በሽታ የመከላከያ ዘዴ መልሶ ኩላሊቱን የሚያጠቃ አውቶ የሚሆን መም የምንላቸው አሉ። በአብዛኛው የዚ አይነት ችግሮች ናቸው የሚያጠቁት። ከዛ እድሜያቸው ከ40 በላይ ከፍ ሲል ከፍ ሲል ከ40 እስከ 50 ባለው ከዛ ከፍ ሲል በአብዛኛው የኩላሊት መመንስኤዎች ስኳር፣ ግፊት እነዚህ እነዚህ ይሆናሉ። ግን እንደው ዘርዘር ላድርግልሽ እና ከእድሜው ስንወጣ ብዙውን ጊዜ በተለይ በደሃ ሀገራት የሚታየው የኩላሊት መድከም ምክንያት በሰውነታችን ያለው የፈሳሽ እጥረት ነው። እነዚህ የፈሳሽ እጥረቶች ሊፈጠሩ የሚችሉት ለምሳሌ በተቅማጥ ከፍተኛ የሆነ ተቅማጥ፣ ትውከት፣ በተለያዩ ምክንያት የደም መፍሰስ ሲያጋጥም ለምሳሌ እናቶች በወሊድ ጊዜ የሚገጥማቸው ምሳሌ ነው። በወሊድ ጊዜ የሚገጥማቸው የደም መፍሰስ፣ የልብ በሽታ ሲኖር ልባችን ጥሩ አርጋም በሰውነት ለኩላሊት መድረስ ያለበትን እንደማድረስ ሲያቅታት የልብ ድካም አንዳንድ የልብ አክሲደንቶች አሉ እንደ ማይካርዳር ኢንፋክሽን የምንላቸው። አንዳንድ መድኃኒቶች ወደ ኩላሊት የሚሄዱትን የሚሄደውን የደመጠን ሊቀንሱ የሚችሉ መድኃኒቶች አሉ። እነዚህ ለማስታገሻ የምንወስዳቸው መድኃኒቶች፣ ለደም ግፊት የምንወስዳቸው አንዳንድ ህርባል የባህላዊ መድኃኒቶች አሉ ኩላሊትን የሚጎዱ እነዚህ እነዚህ በተለይ ልንከላከል የምንችለው በአብዛኛው ከ85 ፐርሰንት በላይ ወደ ከፋ የኩላሊት ህመም እንዳይሄዱ ልንከላከላቸው የምንችላቸው የኩላሊት ጉዳት ምክንያቶች ናቸው። እነዚህ በአጠቃላይ ወደ ኩላሊት የሚሄደውን የደም መጠን የሚቀንሱ ናቸው። ሌሎቹ ኢንትሪንሲክ ሬናል የምንላቸው በኩላሊት ውስጥ የሚፈጠሩ ሌሎች ችግሮች አሉ። ለምሳሌ የኩላሊት ብግነትን የእያንዳንዱን የማጣሪያ ስርዓቱን የሚያዛንፉ ብግነት የሚፈጥሩ ግሎሞሎኔፍራይተስ የምንላቸው ችግሮች አሉ። ኔፍሮቲክ ሲንድሮም የምንለው እዛው ኩላሊት ውስጥ የሚፈጠሩ ችግሮች አሉ። ሌላ ደግሞ ፖሊሲስቲክ ኪኒ ዲዚዝ የምንላቸው ውሃ የቋጠሩ ከረጢቶች በኩላሊት ውስጥ በዘር የሚተላለፍ ነው። ይሄ በአብዛኛው የሚፈጠርበት ሁኔታ አለ። እነዚህ እነዚህ ችግሮች አሉ። ሌሎች ወደታች ወረድ ስትይ በጠጠር ምክንያት ወይም ደግሞ ፕሮስቴት የሚባለው እጢያችን ሲያድግ ወይም ደግሞ በሌላ ምክንያት የኩላሊት ኩላሊት የሚያስወጣውን ፈሳሽ እንዳይወጣ የሚዘጉ ነገሮች ጠቅላላ፣ እነሱም የኩላሊት መድከምን ያስከትላሉ። ሌሎች ምክንያቶች በጣም የተለመዱ በብዙ የኩላሊት ህመምተኞች የሚታዩት ምክንያቶች ምንድናቸው? የምንጠቀማቸው መድኃኒቶች ቅድም እንዳነሳውት ለማስታገሻ የምንጠቀማቸው መድኃኒቶች፣ ለደም ግፊት የምንጠቀማቸው መድኃኒቶች እንዲሁም አንቲባዮቲክ ተብለው የሚሰጡ መድኃኒቶች እንደ ጀንታማይሲን ቫንኮማይሲንም እንላቸው መድኃኒቶች አሉ። ለካንሰር እና ለሌሎች ህክምና የሚውሉ ኬሞቴራፒቲክ ኤጀንት የምንላቸው ኬሞ መድኃኒቶች አሉ። ከዛ በተጨማሪ ለኤክስሬይ የሚሆን ለሲቲ ስካን ተብለው የሚሰጡ ኬሚካሎች አሉ። ለኮንትራስት የሚሰጡ መድኃኒቶች እነሱም እንደዚ አይነት ችግር ይፈጥራሉ። በተለይ ደግሞ በባህላዊ ህክምና ላይ የሚገኙ አንዳንድ ሄቪ ሜታል የሚባሉ እንትኖች አሉ። ኩላሊትን ሊጎዱ የሚችሉ ንጥረ ነገሮች አሉ እና እነዚህ እነዚህ ለኩላሊት መጎዳት ምክንያት ናቸው። በተለምዶ ኩላሊት ፌል አደረገ ወይ ደግሞ ሁለቱም ኩላሊቶቹ ስራውን አቆሙ ይባላል እና ምን ደረጃ ላይ ሲደርሱ ነው ፌል አደረጉ የሚባለው? እንግዲህ ኩላሊት ደከመ የሚባለው የኩላሊት ተግባር መስተጓጎል ሲፈጠር ነው። የኩላሊት ተግባር ቅድም እንዳነሳ ናቸው በደምን አጣርቶ ለሰውነትን ጎጂ ነገሮችን በማስወገድ እሱ ሲስተጓጎል እና ለሰውነታችን ጎጂ የሆኑ ንጥረ ነገሮች ሲከማቹ እና የተለያዩ ምልክቶች ሲታዩ፣ ቅድም እንደነገርኩሽ ቀይ ደም ሲል በማምረት ሂደት ውስጥ እና የአጥንትን ደህንነት በመጠበቅ ንጥረ ነገሮችን ካልሲየም፣ ፎስፌት የምንላቸውን ሚዛናቸውን በመጠበቅ ኩላሊት ትልቅ አስተዋጽኦ አለው። እነዛን መቆጣጠር ሲያቅተው የሰውነታችንን ፈሳሽ ኤሌክትሮሊክ ኤሌክትሮላይት መጠን መቆጣጠር ሲያቅተው አሲድ ቤዝ የምንለውን የሰውነዳችን የአሲድ መጠን የሚያስተካክለው ኩላሊት ነው። እነዚህ ነገሮች በአንድ ላይ ሲስተጓጎሉ ኩላሊት ደከመ እንላለን። መቼ ነው ታዲያ ደከመ የምንለው? ከዘጠና ፐርሰንት በላይ መስራት ሲያቆም ነው። ከዘጠና ፐርሰንት በላይ መስራት ሲያቆም ኩላሊት ደከመ እንላለን። መልካም የኩላሊት በሽታ የሚያመጣው ተጓዳኝ የጤና ችግር ምንድን ነው? ከኩላሊት መድከም ጋር በተያያዘ ሁሉም አካላት የሰውነታችን ሁሉም አካላት ጉዳት ይገጥማቸዋል። ለምሳሌ ወደ ሳንባችን ብናይ በፈሳሽ በሰውነታችን የሚኖረው የፈሳሽ ብዛት የተነሳ ሳንባችንና ልባችን ተግባራቸውን በስነስርዓት ላያከናውኑ ይችላሉ። ይሄም ለትንፋሽ ማጠር፣ ለልብ ድካም እና ለግፊት መጨመር ይደርጋል። ከዛ በተጨማሪ የምግብ ፍላጎት ማጣት ማስታወክና ተቅማጥ ይኖራል። አጥንቶች ይሳሳሉ፣ በቀላሉ ለመሰበር አደጋ ሊደርሱ ይችላሉ። የጡንቻ ህመም ይኖረናል። ወደ አንጎላችን ደግሞ ራስን መሳት እና የሚጥል በሽታ እነዚህ እነዚህ ችግሮች ሊገጥሙን ይችላል። እንዴት ነው አሁን የኩላሊት በሽታን መከላከል የሚቻለው ቀድሞ መከላከል ከተቻለ ከአመጋገብም ሊሆን ይችላል ከኑሮ ዘይ ዘይቤም እንዴት ነው ቀድሞ መከላከል ይቻላል በሚያሳየው ምልክትም ሊሆን ይችላል ቀድሞ መከላከል ከተቻለ መደረግ ያለባት የቅድመ ጥንቃቄ ስራዎች ምንድን ናቸው በጣም ጥሩ እንግዲህ አጠቃላይ ማህበረሰቡ የኩላሊት ህመምን የሚከላከልበትን ዘዴና አንዳንድ ደግሞ ሪስክ አላቸው የምንላቸው ሰዎች የሚከላከሉበትን መንገድ በጥቂቱ አነሳለሁ። ለምሳሌ ግፊት ያለባቸው ሰዎች ግፊታቸውን በስነስርዓት እንዲከታተሉ ከ130 በ80 በታች መሆኑ እንዲያረጋግጡ፣ ስኳር ያለባቸው ሰዎች ስኳራቸውን መድኃኒታቸውንና ስኳራቸውን መጠን እንዲከታተሉ፣ ህልዝ የሆነ ጤናማ የሆነ የአኗኗር ዘይቤን መከተል። ጤናማ የሆነ የአኗኗር ዘይቤ ማለት የሚያጨሱ ሰዎች ማጭስ ማቆም፣ አልኮል የሚጠጡ ሰዎች አልኮል ማቆም የሰውነታቸውን ክብደት መቆጣጠር ራሳቸውን በቂ የሆነ ፈሳሽ በመውሰድ ድርቀት እንዳይገቡ በማድረግ እነዚህ ይህም በማድረግ እነዚህ ሪስክ ያለባቸው ሰዎች መጠንቀቅ ይችላሉ። እንደ አጠቃላይ ማህበረሰብ ደግሞ መድኃኒቶችን በተለይ ያለ ሐኪም ትእዛዝ የሚሰጡ የማስታገሻ መድኃኒቶችን በመተው ከሐኪም ትእዛዝ ውጪ ባለመውሰድ በተደጋጋሚ ባለመውሰድ ባህላዊ መድኃኒቶችን ባለመጠቀም ራስን ቅድም እንደነገርኩ የፈሳሽ እጥረት እንዳይገጥም እሱን እንትን በማለትና የኮሌስትሮል መጠንን በአጠቃላይ እንደ ማህበረሰብ የኮሌስትሮል መጠንን በመቆጣጠር የኩላሊት ህመምን መከላከል የሚቻልበት የተወሰነ ተግባራትን ማድረግ ይችላሉ። የኩላሊት ህመም እንደ ሀገር ምን ያህል የጤና ስጋት ነው? አጠቃላይ ደግሞ የሚሰጠው ሕክምና ምን ይመስላል? በማህበረሰቡ ያለው ግንዛቤ ደግሞ ምን ይመስላል? እሺ ጥያቄዋ ሰፋ ያለች ነች። እሱን ሰፋ በትንሽ ቀነስ ቀነስ እያደረግኩ ልንገርሽ የኩላሊት ህመም እንደ አጠቃላይ በዓለም አቀፍ ደረጃ ድሮ ከአስራ ምናምነኛ ነበረ በገዳይነቱ፣ አሁን ግን ከዛ ወርዶ ከጡት ካንሰር እና ከፕሮስቴት ካንሰር በበለጠ ገዳይ ሆኖ የኩላሊት ህመም ተመዝግቦ ነው ያለው። አሁን በጣም እየጨመረ መጥቷል። እንደ ሀገር ከወሰድ ነው ደግሞ የባሰ ነው እንጂ ያነሰ ነገር የለንም። የኩላሊት ህመም በሀገራችን በጣም በጣም ከፍተኛ ፕሪቫለንስ ነው ያለው። የህክምናውን በአራት ከፍለን እንየው። አንደኛው ኩላሊት ተግባሩን ማከናወን ሲያቅተው የሚሰጠው ዳያሊሲስ ነው። ሁለት አይነት ዳያሊሲስ አለ። የኤሞ ዳያሊሲስ የምንለው በደም የሚደረገው ዳያሊሲስ ነው። ሁለተኛው ፔሪቶኒያል ዳያሊሲስ ነው እና የዳያሊሲስ አገልግሎት አዲስ አበባ ውስጥ እና የተወሰኑ የክፍለ ሀገር ከተሞች፣ አዋሳ፣ ባህር ዳር፣ መቀሌ፣ ናዝሬት እነዚህ እነዚህ ሀገሮች ላይ አለ። ምናልባት ያልጨመርኳቸው ካሉ በጊዜ ብዛት የገቡባቸው ሀገራት ሊኖሩ ይችላሉ። ነገር ግን በመንግስት ቤት ሰብሲዳይዝድ ሆነው መንግስት ድጋፍ አድርጎ በቅናሽ ዋጋ የሚሰጥበት ኢትዮጵያ ውስጥ ባሉ የመንግስት ሆስፒታሎች ሰልፉ ብዙ ነው፣ የሚጠብቀው ሰው ብዙ ነው። በግል ሴክተሮች ደግሞ ሂደው ለመጠቀም ዋጋው ከፍተኛ ነው። ስለዚህ ተዳርሷል ብለሽ ብዙም አታስቢም። ሁለተኛው ፔሪቶኒያል ዲያሊሲስ ምለሽ እኛ ሀገር ላይ በብዛት በስፋት እየተሰራ ያለ ነገር አይደለም። ምናልባት በቅርቡ የተጀመረ ካለ አላቅም እንጂ ግብአቱም ስለሌለን እንደማንጠቀም ነው ማቀው። ስለዚህ ዳያሊሲስ የሚባለውን የኩላሊትን ተግባራት በአርቲፊሻል መልኩ ማከናወን እጥረት አለ። ሁለተኛው ትራንስፕላንት ነው፣ ኩላሊትን የኩላሊት ንቅለ ተከላ የምንለው ማለት ነው። በኢትዮጵያ ከቅርብ ጊዜ ወዲህ ነው እሱንም ረጅም ጊዜ ነው የረጅም ጊዜ ታሪክ የለውም። በቅዱስ ጳውሎስ ሆስፒታል የኩላሊት ንቅለተክላ ይደረጋል። እሱም በስፋት አይደለም፣ በአመት ቁጥሩ አነስ ባለመልኩ ነው የሚደረገው። ያው በተለያዩ ምክንያቶች ነው ይህ የሚሆነው። በሌሎች ከተሞቻችንም ይሁን በሌሎች ሆስፒታሎቻችን ይሄ ንቅለተክላ አይካሄድም። ሶስተኛው የኩላሊት ህክምና በሀገራችን ምንን የተመለከተ ይሆናል? ከኩላሊት ህመም ጋር በተጓዳኝ የመጡ ሌሎች የጤና እክሎችን ማከም ነው። ግፊት፣ ልብ ድካም፣ ደማነስ የአጥንቶችን ችግር እነዚህ እነዚህ ማስተካከል እነዚህ ለማስተካከል የሚሰጡ መድኃኒቶች አሉ። አዎ አሉ። ከቅርብ ጊዜ ወዲህ ለደማነስ የሚሆን ሬትሮፖዊቲን የሚባል መድኃኒት፣ አይረን፣ ለግፊት የሚሆኑ የተለያዩ መድኃኒቶች፣ ለልብድካ ድካ የሚሆኑ የተለያዩ መድኃኒቶች አሉ። ግን ምንድን ነው ችግሩ? ውድ ናቸው። ማህበረሰቡ ይደርሰዋል ወይ? ብዙም አይደርሰውም። በተለይ ደግሞ እነዚህ መድኃኒቶች የሚገኙት ከተማ ውስጥ ነው። ወደ ገጠር ስቴጂ ጭራሹን እነዚህ መድኃኒቶች ላይገኙም ይችላሉ። ስለዚህ ተዳርሷል ብለሽ ብጠይቂ በጣም እጥረት አለ እና አቅም ያለው ሰው ብቻ ነው የሚጠቀመው በፋይናንስ ደረጃ። ከቅርብ ጊዜ ወዲህ በመንግስት የጤና መድህን በሚባለው የተለያዩ መድኃኒቶች እየቀረቡ ይገኛሉ። ግን ይመጣል ይሄዳል። የሆነ ጊዜ ላይ መድኃኒቶች ይገኛሉ፣ የሆነ ጊዜ ላይ አይገኙም፣ ይጠፋል። ስለዚህ በስፋት ተደራሽነት አለው ብዙም አይመስለኝም። እጥረቱ ያለ ነው ይመስለኝ አራተኛውና ዋነኛው ነገር በኩላሊት ህክምና ውስጥ የመከላከል ትምህርቶችና የመከላከል ተግባራት ናቸው። የኩላሊት ህመምን በማህበረሰቡ እንዳይከሰት ወይም ደግሞ ከተከሰተም በጊዜ እንዲታከም በማድረግ ደረጃ ምን ያክል ሄደናል? ምን ያክል እንትናለን? በኢትዮጵያ በጣም ጥሩ ነገር ያለው ምንድነው? የጤና ኤክስቴንሽን ሰራተኞች አሉ ብዙ መስራት የሚችሉ እስከ ገጠር እስከ ትንሿ መንደር ወርደው በተለይ የእናቶችና የህፃናት ጤና ላይ ብዙ ተግባራትን ያከናወኑ የጤና ኤክስቴንሽን ሰራተኞች አሉ። ግን እነዚህ ሰዎች በቂ የሆነ የኩላሊት ህመምን እና መከላከያውን በተመለከተ ግንዛቤ ተሰጥቷቸው ትሬኒንግ፣ ስልጠና ተሰጥቷቸው ገብተዋል? እስካሁን ምንም እውቀቱ የለኝም። ስለዚህ ከላይ ጀምሮ ዲያሊሲስን፣ ትራንስፕላንትን፣ ለተጓዳኝ ህመሞች የሚያስፈልጉ መድኃኒቶችን እና ለመከላከል የሚደረጉ ተግባራትን ካየሽ ብዙም አይደለም ብዙም አይደለም፣ ተደራሽ አይደለም። እኔ ጥያቄዎችን ጨርሻለው። እርስዎ የቀረ ሀሳብ የሚጨምሩት የሚያስተላልፉት መልእክት ካለ? የስኳርና የግፊት ታማሚዎች ኮሌስትሮላቸውን በመጠበቅ ዝቅተኛ መጠን ያለው ጨው በመጠቀም ዝቅተኛ መጠን ያለው ስኳር በመጠቀም ላይፍ ስታይል ያላቸውን የኑሮ ሁኔታቸውን ከአልኮል ከሲጋራ ራሳቸውን በመጠበቅ የሰውነታቸውን ክብደት በመቀነስ ጠብቀው ራሳቸውን በመሄድ ኤክሰርሳይዝ በማድረግ ኩላሊታቸውን ከሕመም መጠበቅ ይችላሉ። ይህንን ነው ማለት። አመሰግናለሁ ዶክተር። የጋዜጣ ፕላስ ተከታታዮቻችን፣ የዛሬው የጤናው ልብ ይበሉ ዝግጅታችን እስካሁን ያቀረብንላችሁን ይመስል ነበረ። ሳምንት በሌላ ዝግጅት እስከምንገናኝ መልካም ሳምንት።